ነት በአንድ ነገር ተገዳ ነው ሊሆን የሚችለው፣ ፈልገው ሳይሆን ሳትፈልገው የምትገባበት ነገር ነው ሊሆን የሚችለው። ምክንያቱም ያው ብዙ ጊዜ ሴቶች በትዳር ሲኖሩ ልጆቻቸውን ከእናትም ከአባትም ጋር ለልጆች ሲባል አይደል መስዋዕትነት የሚከፈለው ፋይናሊ ወይ ህይወቱ አደጋ ላይ ሲሆን የመጨረሻ አማራጭ ያው ሲንግል ማምነትን ትመርጣለች ማለት ነው። ተፈልጎ የሚገባበት ነገር አይደለም ለማለት ነው። ሰው ሲንግል ማም ስትሆን እንግዲህ ብዙ እናቶች ብቻቸውን ልጆቻቸውን አሳድገው ለስንት ቁም ነገር ያበቁ እናውቃለን። በእውቅናው አለም ላይም እንደዚሁም በአካባቢያችንም ላይ ስለዚህ፣ በጣም ደግሞ እግዚአብሔር ብርታቱን ይሰጥሻል። ሰው ሞር ጠንካራ እናት ሆናለች የሚል እምነቱ አለኝ። ሰው ስታሳድግ እንደ እናትም እንደ አባትም ሆና የሁለቱንም ከበር አድርጋ የምታሳድገው አሰላሙ አለይኩም ወረሕመቱላሂ ወበረከቱ። ውድና እየተከበራችሁ ተከታታዮች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በስቶው የትረፍልኝ። ዛሬ በአዲስ ነገር መጥቻለሁ። እጅግ በጣም የሚያሳዝን ነገር ነው። በዚህ ጊዜ በተለይ እየተፈጠረ ያለውና የሳምሶን እና የባለቤቱ የፍች ሁኔታ እንግዲህ ያሳዛኝ ሁኔታ ተቋጭቷል ማለት ነው። እዚህ ጋር መናገር የምፈልገው ነገር የሁላችንም ጉዳይ ነው እና። በዚህ ጊዜ በተለይ በዚህ ከአንደኛው ክፍለ ዘመን ጀምሮ በሰፊው ፍች የሚባለው ነገር እየተፈጸመ ይገኛል ማለት ነው። ብዙ ጊዜ የፍች መንስኤው የፍች መነሻው ምክንያት አብዛሃኛው ከመቶ ፐርሰንት ሰማንያ ፐርሰንት መውሰድ ይቻላል ወንዶች እየሆኑ የመጡበት ሁኔታ ነው እና እዚህ ጋር እንደተረዳሁት በነገራችን ላይ ያው ሁሉም የራሱን አስተያየት የራሱን ሀሳብ ይሰጣል ብሎ እሱም ተናግሮታል እና ወንዶች ብዙ ጊዜ ቤት ውስጥ ሚስቶቻቸውን ሊንከባከቡ ሚስቶቻቸውን ትሪት ሊያደርጉ ፍቅር ሊሰጡ ይችላሉ። ነገር ግን ወንዶች ብዙ ጊዜ እኔ ዛሬ መናገር መፈልገው በወንዶች ዙሪያ ነው። ምክንያቱም በሁላችንም ቤት ያንኳኳው የፍች ጉዳይ ነው እና ቤት ውስጥ ቤቴ፣ ቤቴ፣ ልጆቼ፣ ሚስቴ፣ ሚስቴ እያለ ውጭ ላይ ግን ደግሞ ወጣት ወጣት የሚያጫውተው የተለያዩ ሴቶችን በመስሪያ ቤት በስራ ቦታ በስልክ መስመሩ ብቻ የሚያስተናግደውና ለማግኘት የሚፈልገው በጣም ብዙ ነው። አያችሁ፣ ትዳር ሴት ልጅ መቼም ቢሆን ትዳሯን መፍታትና የመጀመሪያ የሆነ የልጆቹ አባት የሆነን ሰው ትታ መሄድ አትፈልግም። እየከፋትም እየተበደለችም ቢሆን ትዳሯን ይዛ ነው መቀመጥ የምትፈልገው። ሴት ልጅ ግን የምትቆርጠው መቼ? እንደው ልንገራችሁ ወንዶች ማወቅ ያለባቸው ነገር፣ እርግጠኛ ነኝ ከሰሙት ማለት ነው። ሴት ልጅ ልጆች ስለወለደች ቤቷን ስለምትፈልግ እሱን ስለምታፈቅረው ብቻ ዝም ብላ እየሰማ ያ ትቀመጣለች ማለት የትክክል ያልሆነ በጣም የተሳሳተ አስተሳሰብ ነው። ሴት ልጅ ከቆረጠች ቆረጠች ነው የሚሆነው። በቃ በልጅም ማሰራት አትችልም፣ በገንዘብም ማሰራት አትችልም። በተለያየ ነገሮችን መያዝ አይቻልም። ምክንያቱም ይመስለኛል ባለፈው በተወራው ጉዳይ ላይ ከዛቸው በሴት ጉዳይ ነው። ሴት ልጅ በተለይ በባሏ ላይ የመጣውን ባሏ ከሌላ ሴት ጋር ያለው የግንኙነት ሁኔታ የሚያወራው ሁኔታ ድርጊቱ ሁኔታ እሱ እሱ ነገሮች በጣም ነው የሚያበሽቋት ከምንም በላይ እንድትቆርጥና እኔ ማን ነኝ ከእኔ ምን ጎሎ ነው የሚለውን ነገር እንድታስብና ራሷን እንድታገኝ ይረዳታል። ሴት ልጅ በዚህ አጋጣሚ በተለይ ወንዶች በዚህ መልኩ በሚሰብሯት ሰዓት በጣም ትነሳለች። ራሷን ትሆናለች። ራሷ ጠንካራ ሆና ልጆቿን የማሳደግ አቅሙም ኃይሉም አላት እና ይመስለኛል ወንዶች እየተሳሳተው ያሉበት ነገር ሴት ልጅ ከወለደች የትም አትሄድም የሚለውን እንትን በመያዝ ብቻ ያልሆነ አመለካከት ያላቸው አለ። አላልቦና ይስጣቸው ማለት እወዳለሁ። የብዙ የፍች ምክንያት ምንድን ነው? ወንዶች በትዳር ላይ ከሌላ ተቃራኒ ሴት ጋር ያላቸው ግንኙነት ነው።